ይችላል እንዶም የእውነት ዩቲዩብ ላይ ስትለቅ ኮመንት ይለቃሉ ታችንና ኮመንትን ሁሉ ገብቼ ሳነብ አንዱ አክሳሪ ነው ይላል። እዚህ ስራ ላይ ዘጠኝ ዓመት ቆይቻለሁ ምናምንና አክሳሪ ነው ብለ አከሰረታ ላይ ዘጠኝ ዓመት ቆያል። ይገርመኛል። ሰው አየ ለመደበቅ ይፈልጋል። ቢዝነሱ እንዳያዝበት እንዳይንበት ነው። አንዳንድ ኮመንት የሆነ እውነተኛ ነገር ታገኛለን። ሶሻል ሚዲያ አይታመንም እና አይቸው እንደዚህ እንደ ፉል ፓኬጅ ምናምን ስልጠና በቃ እንደ ሌሎቹ አጭበርባሪ ደግሞ ስልጠና ምንድን ነው ምና ብዬ፣ ከዛ በተከታታይ የሆነ መከታተል ጀመር ነው ስከታተል ስከታተል ፉል ፓኬጅ እና ልክ በቃ ዩቲዩብ ላይ ይወት እዚህ ደግሞ መጥቼ የመጀመሪያ ቀን ሳይ ከእሱ ጋር እንደሁም ፉል ፓኬጅ የምንቀበለው ለምንድን ነው የሚያስከፍለን ለምን አይቀንስልን ምናም ብለን ውድ ነው ምናም ብለን ያወርትናል ዚ እና ከዚ እዚህ ግን መጥቼ የመጀመሪያ ቀን ሳይሆን በቃ በዚህ ብር እራሱ ይሄን ስልጠና ማግኘት በጣም ትልቅ ነበር ከአንተ ጋር ደግሞ ወርተናል በዚህ ከፍለ ራሱ ስልጠና ማግኘት ለምን እነሱ አንትን አዌርነስ አልነበራችሁም ዝም ብላችሁ እነሱ በደፈር ነው በልምድ ነው የተገኘው እና ዋናው ነገር ደግሞ ከኤዱኬሽን ኤዱኬሽን አሁን ፎረ የሚሰሩ ጓደኞች ዶክተሮች ምናም ሊሆኑ ይችላሉ፣ የምታውቃቸው ሰዎች ግን በልምድ ከሳይንሱ ይልቅ ልምድ ላይ ያተኮረ ፕራክቲስ ላይ ያተኮረ ስለሆነ ተፈትኖ ያለፈ ነገር፣ ወርቅም ተፈትኗል ወርቅ የሚባል እንደዛ በማለት እዚህ መጥቻለሁ። ና እኔ አሁን ገንዘብ ነው ብያላስ ለምን እዛ ስራ ውስጥ ከገባ አራት ሺ ምናምን ብር አራት መቶ ምናምን ሺ ብር እንዳገኘ ገብቷል። በአራት ሺ ብር ማለት ነው። እኔ ነፃ አገልግሎት ሆኖ ነው ገንዘብ ብዬ አላስብም። ይሄን ገብቷል እስከ ዛሬ እንደዚያ ይሄን ነገር ብናገኝ የት በደረስ ነው ያልኩ። እስከዛ የተነሳ ነው ይህን ማየት እያዩ ያሉ ሰዎች ካለ ቪዲዮ ደግሞ መጣችሁ ብታዩ በጣም ቤስት ነው። ከም ነገራቸው በላይ ስትመጡ ትደሰታላቸው። ከልጁ አቀራረብ አንጻር ራሱ ነው መጥቶ የሚያደርሰን የሚወስደንም ራሱ ነው። ዛሬ ደስ በሚል ጸባይ ደስ በሚል ደስ ነው። ከዛ አንድ ገጠመኝ ምንድነው ልጅ ሆኜ ሰሞኑን ስንስቅ ነበረ ዶሮ እኔም ገዛው እና የኔ ዶሮ አትወልድም የብራዘር ዶሮ ግን ሌላ ቤት ምታድረው ትወልዳለች እና ባለፈለከ የመካንነት በሽታ እና እንዴት ተከተለው ግን ግን ታየ ታሉ እና እስከ መጨረሻ አልወለደችም ዶሮ። እና ለካን ገብቷል የልጅነት ጥያቄ የተመለሰበት ቦታ ነው ብያም ወጣት ነህ እና ደግሞ በቃ ሀገራዊ ግዴታ። አሁን እኛ ወጣቶች ያለንበት ጥሩት ሌላ ግን አንድም ኢቭን ሰው በትምህርት ማለቁ ጣል ያደርጋል አይደል? አንድም እንደዚህ አይነት ነገር የለም። ሙሉ ተስፋ የተሞላበት ትምህርት ነው የምትሰጠው። ኢቭን መሀል ላይ አንዳንድ ጊዜ ጊዜ ፍርሃት ይኖራል። ቢዝነሱ እንዴት ሊሆን ይችላል? እና በመሀል ቃላቶች ጣል ታደርጋለህ ምንድን ነው ተስፋ የሚሰጡ ልክ ልንጀምር የመጣኑ ሰዎች ገና ብርሃን ከፊት እንድናይ ማለት ነው። እና ስለዚህ ልክኛ ሳንቸገር ለስልጠና የሚያስፈልገን ገንዘብ እና ደግሞ ለዶሮዎቹ የሚያስፈልገን ገንዘብ ሳንቸገር እንዳገኘ ላ ከዛ በላይ ያገኘ ነው። እና ይሄ በጣም ደስ የሚለው ሌሎች ሰዎች እንድንጋብዙላ ይረዳናል ማለት ነው። እኔ እንደው በራሱ በቀጥታ ነበር እንዲነግረኝ የፈለጉት ቻሌንጁ እና የመጨረሻ የተደሰተበት ነገር ግን ወንድሜ የራሱ ባለፈሰና ወራም ያለው ይህን ቀድመን ተምረን ቢሆን ኖሮ ዶሮ እርባታ ያለው ወንድማችን ነው። ቀድመን ተምረን ቢሆን ኖሮ ይሄ ነገር የት በደረስን እና ስለዚህ ለኛ ጥሩ ሞራል እየሰጠህን ነው ብለ ነው ነበርና፣ ይሄ በጣም የሚገርም ነው። እግዚአብሔር ሞራል ብዙ ሰው ይባርክህ። እኛም ደግሞ ከፍ የምንልበት ነገር መንገዱ ሁሉ ነገር የምታሳይን ይመስለናል። በጣም ነው ሰግና ጋር አንተ ማመስገን ፈልጋለሁ። አንድ ስራ ከመጀመር በፊት ሀሳቡ ሲኖረን ሀሳብን ደግሞ በግልጽ ወደ ተግባር ይለወጣል። ባለፈው ገና እንደመጣን አውርቼ ነበር። እዛን እያሉ ልክ እነሱ ዶሮ ይሰጠናል። ይሄ እናንተ ተቃራሚ ሆነች ዶሮ ይሰጠናል። በጣም ይረባሉ። በጣም እንደመጣበት ያደረገኝ ግን እናን እናቴ እንደ ልጅ ነው የሚከተላት እና የፋሲካ ጾም ላይ በተከለ አካባቢ ያሉ ኢንቫይሮንመንት እንደሆነ ግን ሞቲቬት ያደርገ በዛ ሰዓት ይሞታል። ሁልጊዜ ይሞታል። ምን ነው ያነሱስ ማስቀረት አልችልም። ለምን ወደ ዲፕ ለማድረግ ሰርች አደረጋለሁ። የተማርኩት ሰርች ሁሉም ነገር ማለት ነው። እነሱንም አያለው ግን፣ ከዛነ ጀምሮ የነበሩትን ችግሮች እዚህ ስመጣ በነጻ ደስ ብሎ አስራ አምስት ሰዓት በጣም በጣም ደስ ብሎ ነው። ከዚህ በላይ አብሬው ቀጥላሉ ብዬ አስባለሁ። ኮሚኒኬት አረጋለው ብዙ ነገሮችንም አድቫይስ ላይ ቦታ በደብረ ብርሃን መስፈር ማደርሰዋል። ፓኬጆችን ይልካል በያገሩ ይልካል። ከዛ ራሱ ድረስ ሄዶ ስፕሬ አድርጎ ቦታውን ራሱ ገብቶ ቼክ አርጎ ሲጠራርገ ሁሉን ነገር ዶሮችን እያወጣ እየሳ አንዳንድ ፎቶ ላይ ሰፏች ይችላሉ። በጣም ደስ የሚል ነገር ነው። እኔም እስከዛ ድረስ አስገብቼ እሱ ጋር ጊዜ እስከ መጨረሻ መስራት እፈልጋለሁ። ይሄን ማየት የሚያዩ ያሉ ሰዎች ካሉ ቪዲዮ ደግሞ መጣችሁ ብታዩ በጣም ቤስት ነው። ከምነገራቸው በላይ ስትመጡ ትደሰታላቸው ከልዙ አቀራረቡ አንጻር ራሱን መጥቶ የሚያደርሰን ቢወስደንም ራሱ ነው። በዛ ላይ ደስ በሚል ጸባይ ደስ በሚል ተሰና አመታግናሉ። ስለዚህ ግን አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። ለስራችን በሞራል እንለያያለን ማለት ነው።